ኢትዮጵያ ለአየር ንብረት ለውጥ ጉዳት ሰለባ ከሆኑ አገራት መካከል አንዷ ነች። በዚህም ምክንያት መንግሥት ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ልማትን መሰረት ያደረጉ ስራዎችን እየተገበረ ይገኛል። ይህንን የመንግስት ሚና ይበልጥ ውጤታማ ለማድረግ የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ለውጥ ፎረምን በዛሬ ዕለት አቋቁመዋል። ይህም የአየር ንብረት ለውጥን ለመግታት የሚደረገውን ጥረት በጥናትና ምርምር ለማገዝ የሚያስችል ይሆናል ተብሏል። በግል በግል ተሮጦ ተጨባጭ ለውጦች እየመጡ አይደለም። አንድ ላይ ስንሆን ግን ሪሶርሶች አንድ ላይ ይሆናሉ። ያለውን የሰው ሀብት ያለን ፋይናንሻል ሪሶርስ አንድ ላይ ሲሆን ደግሞ ተጨባጭ ለውጦችን ሊያመጣ ስለሚችል ፎረሙ መቋቋም ትልቅ አስተዋጽኦ አለ ብዬ ነው። የአየር ንብረት ለውጥን ለመቋቋም የአየር ንብረት ለውጥ መልከ ብዙ ፈርጀ ብዙ እንደመሆኑና ዩኒቨርሲቲዎች ደግሞ የእውቀት ቋት ስለሆኑ እነሱ ጋር የሚደረገው ፓርትነርሺፕ ዝም ብሎ ተመስርቶ በቃ ተመስርቷልና ጭብጭብን የምንለያየው ሳይሆን በቀጣይ አክሽን ሊወስድ በሚችል ተግባራዊ ሊሆን በሚችል ወደ ትግበራ የሚገባ አጋርነት መድረክ እንዲሆን ነው የተሰራ ፎረሙ ኢትዮጵያ እያደረገቻቸው ያሉትን ጥረቶች ለዓለም በማሳወቅ እንዲሁም የአየር ንብረት ለውጥ ፋይናንስ ለማፈላለግ የሚደረገውን ድርድር እንደሚያግዝም ይጠበቃል። በሀገራችን ያለ የአየር ንብረት ለውጥ እያመጣ ያለውን ቻሌንጅ በደንብ አድርጎ ከማሳወቅ አኳያ በጥናታችሁ በምርምራችሁ በምትሄዱባቸው ኮንፈረንሶች፣ ከዛም በተጨማሪ ግን ኢትዮጵያ ዓለም በአግባቡ ሪስፖንድ ባያደርግም በራሷ ለዚህ ጉዳይ ሪስፖንድ እያደረገች ያለቻቸውን ክላይሜት አክሽንስ በደንብ አድርጎ በማሳወቅ በዛ የክላይሜት ፋይናንስ መሳብ የምንችልበትን እድል ከማስፋት አኳያ እናንተ ኢንዲፔንደንት ስለሆናችሁ አካዳሚያው ማለት ነው። ይሄ የበለጠ ተደማጭነት ስለሚኖር ይህንን ሚናን በደንብ አድርጋችሁ እንድትወስዱም ለማለት ነው። ኢትዮጵያ ማሳካት ለምትፈልገው አረንጓዴ ልማትና ብልጽግና ዩኒቨርሲቲዎች እንደ ሀገር ያለንን አስተዋጽኦ የምናሰፋበት፣ ለዓለም ደግሞ ተሞክሮ የሚሆን ስራ የምናወጣበት በአየር ንብረት ለውጥ ዙሪያ የሚደረጉ ስራዎችን በምርምር በፈጠራ እና የፖሊሲ ሀሳብን በማመንጨት ለሚሰራው ስራ ከፍ ያለ እድል ይሰጠናል። የሚል አለ። የአየር ንብረት ለውጥ ተጽዕኖ የሚያርፍበት ማህበረሰብ ተደማጭ እንዲሆንና ችግሩን ለመቋቋም የሚደረገውን ጥረት በተቀናጀ መንገድ ለመምራት ዩኒቨርሲቲዎች ሚናቸው የጎላ እንደሆነ ተነስቷል። በተጨማሪም የሀገር በቀል እውቀቶችን ለማስተባበርና ለመጠቀም እድል የሚፈጥር ነው። ክላይሜት ቼንጅን ታክል ለማድረግ በሚቲጌሽንም በአዳፕቴሽንም ፋይናንስ የሚያደርጉ ተቋማት እንደዚህ የተሰባሰበ መድረክና ለእውነተኛ ዓላማ የተቋቋመ ፓርትነርሺፕ ወይንም አጋርነት በጣም ትልቅ ሚና ይኖረዋል። ስለዚህ ተመሳሳይ ፕሮጀክት በየተቋሙ ከምጽፍ ሁሉም ተቋማት መጠው በጋራ ያንን ፕሮጀክት ቢጽፉት የተሻለ ሀሳብ፣ የተሻለ የፕሮብሌሙን ራሱ ክፍተትምና ስፋ፣ ጥልቀት ለመረዳት በራሱ ይሄ ትልቅ መድረኩ ነው ያገለግላል እና የበለጠ ሪሶርስ ከውጭም ሆነ ከሀገር ውስጥ ሞቢላይዝ ለማድረግ የተሻለ መድረክ ይፈጥራል። በተጨባጭ ለውጥ ማምታት የሚችል አይነት ሪሰርች ቢሰሩ መልቲዲሲፕሊናሪ የሆነ የተለያየ አካላትን ያሳተፈ በፊልዱም በመውያም በተለያየ ሰዎች የሚሰራ አይነት ቢሆን የተለያየ ዩኒቨርሲቲዎችን ያሳተፈ። ለምን የተለያየ መውያ አይነት አለ፣ በየዩኒቨርሲቲዎቹ አቅሞች ያሉ ኦፖርቹኒቲዎች አሉ፣ ግን ያንን ተጠቅመናል። እስከ ዛሬ ድረስ ያልተጠቀምንበት ጋፖች አሉ ማለት ነው። ብዙ ፕሮፌሰሮች አሉ፣ ብዙ ዶክተሮች አሉ በየዩኒቨርስቲው። ግን ኢምፓክትፉል የሆነ ሪሰርቾችን ሰርተናል ሆይ ፖሊሲን መቀየር የሚችል አይነት ሪሰርቾቹ ተሰርተዋል ወይ ምል ያው ጥያቄ ሆኖ ይቀራል ማለት ነው። በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ በተደረገው የውይይት መድረክ 34 የመንግሥት ዩኒቨርሲቲዎች ፎረሙን ለማቋቋም ከፕላንና ልማት ሚኒስቴር ጋር የመግባቢያ ሰነድ ተፈራርመዋል። ፎረሙን የፕላንና ልማት ሚኒስቴር በሰብሳቢነት፣ ትምህርት ሚኒስቴርና አዲስ አበባ ዩኒቨርሲቲ በምክትል ሰብሳቢነት እንደሚመሩ ተገልጿል።